ኢትዮጵያ ለኢንዱስትሪ ዘርፉ ትኩረት የሰጡ ተግባራትን መከወን ከጀመረች ወዲህ በርካታ ውጤቶች እየተስተዋሉ ይገኛሉ። ለዚህ ደግሞ በኢትዮጵያ ታምርት ንቅናቄ የተስተዋሉ ውጤቶች ማሳያዎች ናቸው። በንቅናቄው የተገኙ ምርቶችን ለማስተዋወቅና የገበያ ትስስርም ለመፍጠር በማለም ባለፉት አምስት ቀናት የኢትዮጵያ ታምርት ኤክስፖ ሲካሄድ ቆይቷል። በዛሬ ዕለትም የኢንዱስትሪውን ዘርፍ ወደ ላቀ ደረጃ ለማድረስ በሚያስችል ሁኔታ ላይ የፓናል ውይይት የተካሄደ ሲሆን በዘርፉ የቀጣይ ትኩረትን የሚሹ ተግባራት ቢኖሩም በተከናወነው ስራ ግን ጠንካራ ውጤት ተመዝግበዋል። በኢንዱስትሪ ሚኒስቴር በተለይ የኢንዱስትሪ ልማት ኢንስቲትዩት የስልጠና የአቅም ግንባታ ስልጠናዎችን በመስጠት በተለይ ውጤታማ የሆኑ ችግር ፈቺ የጥናትና ምርምሮችን በመስራት የምርት ልማትን በማበረታታት ይሄን የምርት ልማት ደግሞ ኮመርሻላይዝ የማድረግ ስራዎችን በተለይ ወደ አምስት ማዕከላት እየሰሩ ነው። ጨርቃጨርቅ፣ የቆዳ፣ የምግብና መጠጥ፣ የኬሚካል የብረትና ኢንጂነሪንግ ማዕከላት ይህን ስራ ይሰራሉ። ነገር ግን የካይዘን ኢንስቲትዩት የምርት ቅልጥፍናን ከማምጣት አኳያ ኤፊሸንሲን ከመጨመር አኳያ የምንሰራቸው ስራዎች አሉ። የሀገር ውስጥ ምርቶች ተጠቃሚ በመሆን አምራቾችን ማበረታታት ለዘርፍ ውጤታማነት ከፍተኛ በርክቶ የሚኖረው መሆኑም ተጠቁሟል። ለዚህ ደግሞ የሚመረቱ ምርቶች ጥራታቸውን የጠበቁ መሆን እንደሚገባቸውም ተመላክቷል። ኳሊቲውን የጠበቀ ምርት መገኘት አለበት። በተለይም ደግሞ የምናመርተው ምርት ዓለም አቀፍ ስታንዳርድን የጠበቀ መሆን መቻል አለበት። ጥራትን፣ ኤፊሸንሲና ኳሊቲን፣ ኳሊቲ እና ሪስፖንሲቭነስን ጠብቆ ዓለም አቀፍ ስታንዳርዶችን ጠብቆ መምጣት ካለበት ዓለም አቀፍ ደረጃውን ጠብቆ መምጣት ካለበት የዲጂታል ቴክኖሎጂ ር ቴክኖሎጂ መጠቀም መቻል አለበት ማለት ነው። ማኑዋሊ ኋላ ቀር በሆነ መንገድ የምንሄደው ብዙ ዋጋ ያስከፍለናል። ስለዚህ ቴክኖሎጂ ይህንን በዚህ መልኩ እየመራ ይገኛል። ዘርፉን ወደ ላቀ ደረጃ ለማድረስ የተለያዩ ባለድርሻ አካላትን ትብብርና ጥረት የሚጠይቅ ነው። በመሆኑም ለሀገር ኢኮኖሚ እድገት ሁሉም አሻራውን ማሳረፍ ይኖርበታል። ይህ ሁሉ ስራ የሚሳካው የሁላችንም ቅንጅት ሲኖር ነው ከባለድርሻ አካላት ጋር ከስራ ፈጣሪዎች ጋር ከኢንዱስትሪያሊስቶች ጋር ከመንግስት ተቋማት ጋር ለጋራ ተቀናኝተን ከሰራን ያመለጡንን እድል በቁጭት እናያቸዋለን፣ ወደፊት ያለውንን እድል በተስፋ እናያቸዋለን። ዘርፉ ይበልጥ ውጤታማ ሲሆን የሀገር ኢኮኖሚ እድገት ይረጋገጣል። ለዚህ ደግሞ ቴክኖሎጂን በአምራች ኢንዱስትሪው ላይ መተግበር ወሳኝነት አለው። ለዚህ የሚያግዝ ዘንድ የኢኖቬሽንና ቴክኖሎጂ ሚኒስቴር ከኢንዱስትሪ ሚኒስቴር ጋር በቅርበት እየሰራ ነው። ኢንዱስትሪ ዘርፉን ለማነቃቃት በሚኒስትሪ ኦፍ ኢኖቬሽንና ቴክኖሎጂ በጣም ብዙ ስራዎች የተሰሩ ይገኛሉ። ስትራቴጂዎችን፣ ፖሊሲዎችን በማዘጋጀት በተለይ ይህንን አሁን ያለንበትን የኢንዱስትሪ አብዮት ወይም ኢንዱስትሪ 4.0 አሁን የምንለው ወደ 5.0 እና ከዛ ከፍ ያሉ አስተሳሰቦች ላይ እየተደረሰን ያለው ዓለም እዛ ደረጃ ላይ እየደረሰ ያለው እንደ ሀገር አትሊስት 4.0 ላይ ያሉ የአይኦቲ አርቲፊሻል ኢንቴሊጀንስ እና ሌሎች አውቶሜሽኖችን የምንመራበት ስትራቴጂ ኢንዱስትሪውን ደግሞ የምናሳድግበት በተለይ ኢኮኖሚውን ከመደገፍ አንጻር ራሱን ለውጦ የሚሄድበትን አግባብ ከማዘጋጀት አንጻር ብዙ ስራ እየሰራ እንገኛለን። መሰል የኢትዮጵያ ታምርት ኤክስፖ መዘጋጀቱም ለዘርፉ ፖሊሲ ግብዓት የሚሆኑ ሀሳቦች የሚነሱበት በመሆኑ ወሳኝነት እንዳላቸውም ተነስቷል። አምራች ኢንዱስትሪ ዘርፉ የሚሆን የፖሊሲ ግኝቶችንም ለማግኘት ነው። እንዴት ነው እስካሁን እየሰራን ያለነው ነገር? ምን አይነት ጉለቶች አሉ እነዛን ጉለቶች በሚቀጥለው ለፖሊሲ ግብዓት የተጠቀምን የኢንዱስትሪያላይዜሽን መሰረት እየጣልን እያሰፋ እንሄዳለን። ያለ ኢንዱስትሪ ሀገር ልንሆን አንችልም። ተወዳዳሪ ልንሆን አንችልም። ካላመረትን ሀገር ልንሆን አንችልም። ከውጭ በሚመጣ ምርት ጥገኛ ሆነን ሉዓላዊ ሀገር ልንሆን አንችልም። ቴክኖሎጂን ወደፊት እንዳናራምድ ያሉ ማነቆች። እነዚህን ማነቆች የምትፈታው ፖሊሲዎችን መውጣት ነው ማለት እነዚህ ፖሊሲዎች የሚወጡ ደግሞ ሀሳቦች የሚወጡ ከእንደዚህ አይነት ኢቨንቶች፣ ኮንፈረንሶች፣ ውይይቶች ነው። በውይይቶች የተለያዩ አስተሳሰቦች ይነሳሉ። እነዛ የተለያዩ አስተሳሰቦችን እንደ ግባት በመውሰድ ፖሊሲዎችን፣ ስትራቴጂዎችን ዲቨሎፕ ይደረጋሉ። ስለዚህ እንደ መንግስት በእነዚህ ባለፉት ቀናት በጣም ሰፋፊ የተነሱ ሀሳቦች አሉ። እነዚህን ለፖሊሲ ለስትራቴጂዎች ግባት አድርገን ወስደን የምንሰራቸው ይሆናል ማለት ነው።